ቡድንና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። አዲስ የሆናችሁ ነባር የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታት ምዶች። እንደት እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም ብያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ እና ዛሬ ደግሞ በአንድ ነገር መጥቻላችኋለሁ ወዶችዬ፣ በጣም የሚያሳዝን ነው። የዛሬ ማለት ነው አንድ ያነበብኩት ቴክስት ማለት ነው፣ በጣም የሚያሳዝነው በተለይ በስደት ያለ ነው በጣም እና በራሳችን ካልደረሰ አንልም ማለት ነው። ከሰው ነው መማር ያለብን ከሰው ግዴታ በራሳችን ደርሶ ሳይሆን የምንማረው በሰው የደረሰው አይተም መማር እንዳለብን ነው ማለት ነው። እና በጣም የሚያሳዝን ነው። አንድ እህታችን የአንድ እህታችን ቴክስት ያነበብኩት ማለት ነው። በጣም ነው ልብ የምሰብረው እኛ መቼ እንደምንታመማ አናውቅም፣ መቼ እንደምንሞት አናውቅም። በቃ ለራሳችን ሳንሆን በቃ ለቤተሰብ እንላለን። እንዲሁም በቃ ወደ ሀገራችን እንገባለን እናለን። ወደ ሀገራችን እንገባ የሚመጣው አመት እንገባለን እናለን። በቃ ስደት ከወጣን ሳለው የሆነ ነገር አለው የሚይዝ ማለት ነው እና ውዶች ይህ ስሟቱ ማች ማለት ነው። በጣም ነው የምታሳዝነው ስንት ስደትን ስጀምረው አስራ ስድስት አመቴ ነበረ። ለአስራ ስድስት አመት ስደት ላይ ቆይቻለሁ። በአስራ ስድስት አመት ቆይታዬ ቤቴን ገዛሁ፣ የቤት እቃይን እንዳለ አስተካከልኩ ገዛሁኝ። ምንም የቀረ ነገር የለም ነበረ። ነገር ግን በጣም ያመኝ ነበር በስደት ወኬ፣ እኔም ችላልኩት ከዛሬ ነገ ይሻለኛል በማለት ተደጋጋሚ ወደ ሆስፒታል ይዘኝ ትሄዳለች። ሆስፒታል ሄጄ ሙሉ ምርመራ ተመርምሬ ቼካፕ ተደርጌ ወደ ቤት የመጣሁኝ፣ በበነገውም ውጤት መጣ። ውጤቱ ምን ይመስል ነበር? የልብ ካንሰር እንዳለብኝና የመጨረሻ ደረጃ ላይ እንደሆንኩኝ ተነገረኝ። ሴትየዋም ወደ ሀገርሽ መግባት አለብሽ አለችኝ። እና በዚህ ሳምንት ወደ ሀገር ቤት ይሄዳለሁ ትለናለች። ቤታችን በጣም ያሳዝን። በጣም አሪያችሁ እንደሰማችሁት ነው ማለት ነው። በጣም ነው የምታሳዝነው ቤታችን የምር አስራ ስድስት በአስራ ስድስት አመቷ ወደ ስደት ወጥታ ማለት ነው የወጣች ወደ ስደት በአስራ ስድስት አመት ስደት ላይ ደግሞ አስራ ስድስት አመት ተቀምጣለች። ሁሉ ስንት ይሆናል ትጠቃለች? በሰላሳ ሁለት አመቷ ማለት ነው በሰላሳ ሁለት ዓመቷ በቃኝ፣ አሁን ወደ ሀገር ሊገባ ነው እያለች እያሰበች እያለ ግን እያመማት ነበር። በፊት እያመማት ነበር። እያመማትም እየሰራች ከነገ ከዛሬ ነገ ይሻለኛል እያለች ከነገ ዛሬ ይሻለኛል እያለች እየሰራች ማለት ነው። እና ህመም ደግሞ ካልታከም ነው ካስታከመው ደግሞ እየባሰ እየባሰ እየባሰ ነው የሚሄደው። በጊዜው ብትታከመው ኑሮ ወደዚህ ወደ መጨረሻ ደረጃ አይደርስም ነበር ህመሙ ማለት ነው። ወይም ደግሞ በጣም አስከፊ ህመም ነው እና በጣም ነው ያሳዘነችን የምር። እግዚአብሔር አምላክ ታሪክ ቀያር ነው እና ሀገሯ ከገባቸው የምታደርግ አቀይሮ የለፋችበት ላብ ያወጣችበት የሰራችበት ሁሉ እንድትደሰት ያደርጋት እግዚአብሔር አምላክ ታሪክ ቀይሮ ማለት ነው። ለእግዚአብሔር የሚሳነው ነገር የለም፣ ለእግዚአብሔር የሚሳነው ነገር የለም። ከህመም ይቅርና ከሞትም እያስነሳልና እግዚአብሔር አምላክ የታመመችው ህመም ፈውሶ ለመመስከርም ያብቃት ማለት ነው። አሁን ወደ ሀገሬ ልገባ ነው እያለች ነው ማለት ነው። ህመም ይዛ ህመም ገዝታ ማለት ነው በአስራ ስድስት ገና ጨቅላ ህፃን እያለች የመጣችው ወደ ሀገራት ስትመለሱ ደግሞ ህመም ህመም በህመም ህመም ተሸክማ ማለት ነው። አንዶች አንዳንዶቻችን ከራሴ ጀምሮ ይበቃኛል አንልም፣ ይበቃኛል ስ አይንልም። በቃ አንዴ ከትንሽ ይዘን ይሄ በዚህ ነገ ንግጄ የሚሆን እንደዚ ብዬም የሚሆን ሀገሬ ገብቼ ለወጣለው አንልም። በቃ እንጃ እድሜያችንም እየሄደ አይመስለንም። በቃ ሶሻል ሚዲያ በሶሻል ሚዲያው ላይ ስለም በቃ በሸበካ በዋይፋይ ያረቡ ሸበካ እንደልባችን በቃ ቲክቶክ ኖረን እዚህ ዝኖረን ዝኖረን እዚህ ስንሯሯጥ ምንም በቃ እድሜያችን እየሄደ አይመስለንም። እየታመምንም እየታመምን አይመስለንም። አንዳንዴም በቤተሰብም ጣና ሊኖር ይችላል ጊዜ ማለት ነው። ገንዘብ የሚያባትም አለ። ከዚህ ግን እንደምናመጣው ብሮ አያቁ ማለት አያቁም። አንዳንዶቹ በቃ ወንድምም አለ ወንድም አለ እህት አለች ትመጣለች እሷ ለመሽዋር፣ አንድም አይደለም ሶስት አራቱ ነው ይመጣሉ። ለአንድ ሰዋ ተቀብለን የእሷ እዳሳትከፍል ትከፍል የእሷ እዳሳ እንቀብል አንዱ ይመጣል ከአንዱ እንደዚህ እንደዚህ እያለን በቃ የእኛ ህይወት ይባክናል ማለት ነው። እኛ ግን ይህ አናስበውም። በስደት የምንኖር የምንኖር ሰዎች በጣም እንጃ አንጨክንም፣ መጨከንም አንችልበትም ማለት ነው። እና እስኪ አሁን ወስናለው ብለን ጨክን አንልም። እና ለራሳችን እንሆን ውዶች ከታመምንም ፈጥነን ወደ ሆስፒታል ሄደን ጤናችንን መመርመር ጤናችንን ቼክ ማድረግ አለብን ማለት ነው። አረቦቹም ቢሆኑም ከታመምን ከታመምን አንድ ቀንም ቢሆን አያሰሩንም አንድ ቀንም እንኳን አንድ ቀን ታምም ያለው ትንሽ ልረፍ ብትላቸው የተረገሙ ናቸው ማለት ነው። አያሳርፉም አያሳርፉም በቃ አያቸው አሁን የልብ ወደ ህመም ወደ ሆስፒታል ወስዳት የልብ ካንሰር አለባት ስትባል ወዲያው ነው ወደ ሀገር ሂጂ ያለቻት ማለት ነው። እና አረቦቹን ቢሆኑ እኔ ወደ ህክምና እንሄዳለን ወደ ሆስፒታል እንሄዳለን ካልናቸው እምቢ ካልን እምቢ ካሉን ማለት ነው። ለምን ስራው ጥንቅር ብሎ ለምን አይቀርም? ጤናችንን ቼክ ማድረግ ራሳችንን መጠበቅ አለብን ማለት ነው ውዶችዬ። በተለይ በጤና ነው መጽ ከሁሉም ነገር የሚበልጠው ጤና ነው። ስራ ከስራ ከወጣንም ስራ ነው የምናገኘው ጤና ካለን ማለት ነው። እና ውዶችዬ ራሳችን እንሆን ማለት ነው፣ እንደ ራሳችን እንሆን። ይህ ብራችንም እንያዝ፣ እንያዝ ውዶችዬ። እኛ ካለን ነው ሰው የምንወድር ማለት ነው እኛ ከሌለን ግን ማንም ከቤተሰቦቻችን ጭምር ማንም የምፈልገን ሰው የለም ማለት ነው። ሰው ሰው ካለው ነው በቃ ድሀ የምወደው ስለሌለ የራሳችን ብር ሀገራችን ገብረን ገብተን የምንቀሳቀስበት መያዝ አለብን የሰራ ነው። በቃ ከአሁን በኋላ የውሳኔ ሰዎች እንሆን ማለት ነው። ያለፈ አልፏል። ያለፈ ከባከንን ብራችንን ካላጠራቀምን፣ ከአሁኑ በኋላ ከገዝች ቀን የልንባት ቀን ጀምሮ የውሳኔ ሰዎች መሆን አለብን ማለት ነው። ወንድም በጊዜው እናት እናት ግን እና ጥራ ሰሽር ያደረጋቸው አበረታቶች ራስ በራሳችን እንተጋገዝ እና ስንት ሰው የማደግ ምክንያት እንሆናለን። ራስ ለራሳችን ግን አንተጋገዝም እና አይዞን አይዞን፣ ተስፋ አንዳት ቆርጡ። ጅግኖች ጅግኖች ናችሁ። ጅግንነታችሁ ደግሞ ጨምሩበት ማለት ነው። ወጆች እየበርቱልኝ፣ ሰላማችሁ ብዙ ብዙ ይበልልኝ። ወጆች ተማረጋችሁ ወዳችኋለሁ። ባይ ባይ። መልካም ለለት እየም እየመሸ ያላችሁ መልካም ለለት፣ እየነጋ ወይም ያላችሁ ደግሞ መልካም ሆኖ ይሆናላችሁ የኔ ውዶች ተወዳጆች ቻው።